ድ ወሰላቱ ወሰላሙ ዐላ ሰይድና ረሱሊላህ ወዓላ አሊህ እንግዲህ የዘንድሮ ፕሮግራማችን በዑመር ዙሪያ ነው እየተሽከረከረ ያለው እና በዚች ጀልሳችን ደግሞ አንዱን የሳቸውን የህይወት ዘርፍና ልዩ ስራ አነሳለሁ። ወደ አላህ ያላቸው ተደርዑ እና ዱዓ ምን ይመስል ነበር የሚለውም ማለት ነው። ብዙ ጊዜ ያው መሪዎች አለማዊ የሆነውን የአመራር ጥበብና ክህሎት ይላበሳሉ። ዛሬም ቢሆን የተለያዩ ስልጠናዎችን ይወስዱና ከእጃቸው ነገሮች እንዳያመልጡ የሚቆጣጠሩበትን ይዘረጋሉ። የሚዘነጉት ነገር ግን ብዙዎቻችንን በትናንሽ እንኳን ተቋማቶቻችን የምንመራው ነገር ቢኖረን የምንዘነጋው ከአላህ ጋር ያለውን ግንኙነት የዱዓእን አቅም እንረሳለን። እኛ ባህሮች ነን፣ በአላህ ላይ ጥገኛ ነን። ጥገኛ የሆነ ሰው ደግሞ ያስጠጋው መለማመጥ ግድ ነው። ወሁወ ረቡል አለሚን እንኳን በአልቅ ደረጃ ቀርቶ ሰው እንኳን ቢያስጠጋ እሱን ትጠብቃለህ፣ አቀራርበህን ታሳምራለህ።

ሊጠፋ የሚችል ዘላቂነት የሌለው ነገር ነው። ዘላቂ መመኪያችን አለኝታችን፣ መተማመኛችን መሆን የሚገባው አላህ ነው። በምኑም ድሮ ገጠር ቂራት ስንቀራ ኪታብ የገዛ ሰው ጫፉ ላይ ይጽፋል። ባለቤትነቱን ሲጽፍ ግን ምጽፋት ዒባራ አለ ኩሉ ሙልኪን የዙል ወሙልኩ ላህ ላ የዙል ሃዛ ሚልክ ፉላን ይላሉ። ሁሉም ንግስና ጠፊ ነው። ሁሉም ሀብት ጠፊ ነው። እንደ ቀላል የምትታይ አይደለችም። ይሄ የኔ ነው ማለት የኔ ሆኖ ይቀጥላል ማለት አይደለም፣ የሌላ ላይ ይሆናል ማለት። ያንን ስለሚያውቁ ዑመር ረዲየላሁ ተዓላ ዐንሁ በጣም ራሳቸውን ዝቅ አድርገው ዱዓ ያድርጉ ነበር። ይሄ ነቢያችንም ሰለላሁ ዐለይሂ ወሰለም መርህ ነው፣ ሱና ነው። ቀልባቸውን እንኳን አላህ በኢማን ሞልቶት እያለ። አላሁማ ያ ሞቀልብ አልቁሉብ ሰብት ቀልቢ ላ ዲንክ ዲንህ ላይ ያጽናልኝ ይሉ ነበር ዑመር ረዲየላሁ ተዓላ ዓንሁ። በዚህ እንግዲህ በጣም ራሳቸውን ዝቅ አድርገው አላህን መለመን ላይ ረባንይ ናቸው ማለት ነው። ቁሳዊውና ማዲ የሆነውን ነገር መሪ የሆነ ሰው ማሟላቱ እንደተጠበቀ ሆኖ ትልቁ ግን ወደ አላህ መማፀንና አላህን መለመን መዘንጋት የሌለበት ስለሆነ ማለት ነው። ከሚያደርጓቸው ዱዓዎች መካከል

ከሳት ቅጣት አድነኝ፣ ከደጋግ ባርያዎች አስጠጋኝ እያሉም ዱዓ ያደርጉ ነበር ይላሉ፣ አምር ብኑ መይሙን ረሒመሁላህ። በሌላም ዱዓቸው አላሁመ ኢኒ አዑዙ ቢከ አን ተእሁዘኒ ዓላ ግራ፣ በመዘናጋት ላይ እያለሁ እንዳትወስደኝ ባንተሸሻለው ሰው ይዘነጋል ሰው ነውና፣ በመሃል በዛ ሁኔታ መሄድ ደግሞ የኻትማ ማማር ነው። ትልቁ በሽታ የኻትማ መበላሸት ነው። ትልቁ የሰው በሽታ እኮ ገፍላ ነው፣ መዘንጋት። አዎ ከባድ ነገር ነውና እንደ ተዘናጋሁ አትወሰደኝ፣ በዚህ ሁኔታ ከመሞት ወደ አንተ ሸሻለሁ። አው ተዘረኒ ፊ ገፍለት አው ተጅአለኒ ሚን አልጋፊሊን፣ መዘናጋት ላይም አትተወኝ፣ ከዝንጎች ጋርም አታርገኝ። ሁሌ ጥንቀቅ ብሎ

ማንኛውም ነገር ደግሞ ቀጥ ብሎ አይሄድም፣ ተለዋዋጭ ነው ሁሉ ነገር። ስለዚህ ከተናገርኩ በእውቀት የምናገር ዝም ካልክ በጥበብ ዝም እምል ሰው አድርገኝ። ወላ ቱክስር ሊ ሚነ ዱንያ ፈአጥቃ ዱንያን ደግሞ አታብዛብኝ እንዳልጠግብ ወሰን እንዳላልፍ አሉ። እስኪ አሁን ዱንያን አታብዛብኝ ብሎ ዱዓ የሚያደርግ ሰው ሰምታችሁ ታውቃላችሁ? እንደው ዘርግፍልን ብቻ ነው ዱዓችን አይደለ